የሚጠቀሙት ሀብታቸውን ከድሮ ገንዘብ ወደ አዲሱ ገንዘብ ቀድመው የቀየሩ ሰዎች ይጠቀማሉ። ስለ ቢትኮይን ማወቅ ያስፈልጋል። ሁሉም ሰው ማወቅ አለበት። ምክንያቱም አንድ ነገር ስላላወቅከው አታመልጠውም ማለት፣ የአንተ ህይወት ውስጥ የሚገባ ከሆነ አለማወቅህ አያድንህም። ህይወታችን ውስጥ እንዴት ይገባል ወይም ደግሞ አይገባም ምትሉኝ ካላችሁ ደግሞ ታሪክን መለስ ብሎ ማየትን እመክራለሁ። በታሪክ የሰው ልጅ እንደ ገንዘብ የሚጠቀመው መሳሪያ ወይም ቱል ተገለባብቷል፣ ተቀያይሯል። ከነአሞ ሌጨው ከዛ በፊት ደግሞ ሸቀጥን በሸቀጥ ይቀያየር ነበር። ከዛ ወደ ወርቅ እያለ ብር እያለ ወርቅ ደግሞ ሳንቲም ከዛ ወርቅን የሚተካ ኖት ደረሰኝ እያለ እያለ ነው አሁን የደረስንበት ፊያት ጋር የደረስ ነው ማለት ነው። በዚህ ሂደት ውስጥ ከአንዱ ገንዘብ ወደ ሌላኛው ገንዘብ የሰው ልጅ ትራንዚሽን በሚያደርግበት ሰዓት በጣም የተጠቀሙ በጣም የተጎዱ ሰዎች አሉ። በተደጋጋሚ ማለት ነው። የሚጠቀሙት እነማን ናቸው? የሚጠቀሙት ሀብታቸውን ከድሮ ገንዘብ ወደ አዲሱ ገንዘብ ቀድመው የቀየሩ ሰዎች ይጠቀማሉ። ሀብታቸውን ከድሮ ገንዘብ ወደ አዲሱ ገንዘብ ቀድመው የቀየሩ ሰዎች ይጠቀማሉ። ምክንያቱም አዲሱ ገንዘብ ዋጋው ገና ማርኬቱን ፔኔትሬት እንዳደረገ ትንሽ የሆነና ተቀባይነት ባገኘ ባገኘ ቁጥር ዋጋው እያደገ ይሄዳል። የድሮ ገንዘብ ደግሞ ተቀያሪው ገንዘብ መጀመሪያ ዋጋ ነበረው። ከዛ በአዲሱ ገንዘብ እየተተካ ሲሄድ ዋጋው እየቀነሰ ይሄዳል። የድሮውን ገንዘብ ሰጥተው አዲሱን መቀበል የሚፈልጉ ሰዎች በበዙ ቁጥር የድሮ ዋጋ እየቀነሰ፣ የአዲሱ ዋጋ እየጨመረ ይሄዳል ማለት ነው። በእኔ እምነት የድሮ ገንዘብ ምንጠቀመው ወረቀቱ ገንዘብ ነው ፊያት ማለት ነው። አዲሱ ገንዘብ ደግሞ ቢትኮይን ነው፣ ወይም ደግሞ ቢትኮይን ቤዝድ የሆነ የሆነ ነገር። ስለዚህ አሁን እኔ መሆን የምፈልገው እናንተ ምንድን ትሆኑ የምፈልገው ቀድመው የአዲሱን ገንዘብ የያዙ የድሮ ገንዘብ ዋጋ እየሾቀ ሲሄድ የአዲሱ ገንዘብ ዋጋ እያጋሸበ ሲሄድ የሚጠቀሙ ሰዎች ከእነዛ መሆን አለብን። እኔ እናንተ ማለት ነው።